ችግሮችን በራስ አቅም ለማቋቋም እንደ ሀገር ኢኒሼቲቮችና የሪፎርም ስራዎች ተቀርጸው ተግባራዊ መደረግ ከጀመሩ ወዲህ በርካታ ውጤቶች ተመዝግበዋል። ተግባራዊ መደረግ የጀመሩት ኢኒሼቲቮችና የሪፎርም ስራዎች ምን ውጤት እያመጡ ነው የሚለው የ2017 በጀት ዓመት የ9 ወራት ዋና ዋና የማክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የፌዴራል ተቋማት የስራ ኃላፊዎች በተገኙበት ተገምግመዋል። ባለፉት 9 ወራት ኢትዮጵያ በዓለም አቀፍ መድረኮች ያላትን ተደማጭነት ያጎለበቱና ማህበረሰቡን ተጠቃሚ ያደረጉ የኢኮኖሚ የፖለቲካና የዲፕሎማሲ ስራዎች መከናወናቸውንም ምክትል ጠቅላይ ሚኒስትሩ አንስተዋል። በቀጣይም የመንግስት አገልግሎት አሰጣጥን ማዘመንና ምርታማነትን በማሳደግ በማሳደግና የተጽዕኖ አድማስን የማስፋት ስራዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። የሚያዳምጥ መንግስት፣ ፊድባክ የሚወስድ መንግስት እና ለህዝብ ለዜጎች የሚሰራ መንግስት ነው። በዚህ ፕራውድ ማድረግ ያስፈልጋል። ከዚህም በላይ መስራት ደግሞ ጥሩ ነው። ኢትዮጵያ በመጥፎ ትጠራበት የነበረው አጠቃላይ ዓለም አቀፍ መድረክና ስብሰባ ሁላችሁም እንደምታውቁት አሁን የለም። ስለ ኢትዮጵያ አሁን በጎ ነገር ነው እየተወራ ያለው። በሰራ ነው ስራ ነው የሆነው። የተሰጠነን እድል በአግባቡ መጠቀም ያስፈልጋል። ወደ ዲጂታል ዓለም ስንገባ ነው ብዙ ነገር የምንቀይረው። ግብርናውም ወደ ዲጂታል መግባት አለበት፣ ንግዱም ወደ ዲጂታል መግባት አለበት። ትምህርትም ሌላው ተመሳሳይ ኢትዮጵያ ተረጅነትን በማስወገድ በሁሉም መስክ ራሷን እንድትችል እየተሰራ መሆኑን የጠቀሱት ምክትል ጠቅላይ ሚኒስትሩ ሰው ሰራሽና የተፈጥሮ አደጋዎችን በራስ አቅም መቋቋም የሚያስችል አቅም እየተገነባ ነው ብለዋል። የምግብ ሉዓላዊነትን ለማረጋገጥ የተጀመሩ የአረንጓዴ አሻራ፣ የልማት ትሩፋት፣ የበጋ መስኖና ሌሎች ሀገራዊ ኢኒሼቲቮችና የሪፎርም ሥራዎች ተጨባጭ ውጤት እያመጡ መሆኑንም ተናግረዋል። የራስን መቻል እያል ከዚህ በፊት የምንነጋገርበት ጉዳይ በእነዚህ በረጂ ድርጅቶች እርዳታ መሰብሰብ ነው። ወደ ውስጣቸው የማተኮር ነገር ስናየው መንግስት ምን ያህል ቫይብራንት ሆኖ ያስብ እንደነበር የሚያመላክት ነው። ስለዚህ የተረጅነትን ሁኔታን በተመለከተ ከቀበሌ ጀምሮ እስከ ፌዴራል ድረስ እንዲሁም ደግሞ የራሱ ፈንድ ኖሮት ሞብላይዝ አድርገን የምንንቀሳቀስበትን ስርዓት መዘርጋት አለብን ብለን የጀመርናቸው ነገሮች በጣም ትክክል እንደነበሩ ያየንበት ነው። በምግብ ራስን መቻል የሚሉት ጉዳዮች ከአረንጓዴ አሻራ ጀምሮ እያንዳንዱ ነገር የምንሰራቸው ስራዎች ሁሉ የሌማት ትሩፋት፣ ከዚህ ጋር የተያያዙ ፕሮጀክቶች ናቸው። በዚህም አትርፈንበታል። ስንዴ ከራሳችን አልፎ ለሌሎችም የሚሆን ምርት ማምረት የጀመርንበት ነው። ሩዝ ላይ ከፍተኛ ንቅናቄ ተጀምሯል። ሌሎችም አትክልትና ፍራፍሬ ላይ እና ሌሎች ላይ ብዙ ስራዎች እየተሰሩ ነው። የሌላ አማራጭ ላይም ብዙ ነገሮች አሉ። ፕሮጀክቶች ሲጠናቀቁ ደግሞ እነዚህን እያሰፋን ይሄን መስራት አለብን። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ እና የካቢኔ ጉዳዮች ሚኒስትር አለምጻይ ጳውሎስ በበኩላቸው ኢትዮጵያ ወደ ብልጽግና ማማ እየወጣች ነው ብለዋል። በለውጡ መንግስት የተከናወኑ ትላልቅ ሀገራዊ ሪፎርሞች የኢትዮጵያን ተስፋ የሚያለመልሙ መሆናቸውን ጠቅሰው ለላቀ ስኬት የጋራ ርብር ማድረግ እንደሚገባ አንስተዋል። እቺ ሀገር ትልቅ ተስፋ ያላት ሀገር ናት። ወደ ብልጽግና ማማ እየወጣች ያለች ሀገር ናት። ለዚች ደግሞ የሁሉም ሰው በዓላማ የተፈጠረ ሰው ለእያንዳንዱ ግብ ስኬት የራሱ ድርሻ አለው፣ ሚና አለው። እያንዳንዱ ሰው ሚናውን በተገቢው ከተወጣ ከቁዘማ ወጥቶ በእርግጥም የመጣ ውጤት የጋራ ስራ ውጤት ነው። ከሰራን እንቀይራለን፣ እንችላለን የሚለውን በተገቢው ተረድቶ፣ ራሱ ተረድቶ ብቻ ሳይሆን እዚህ ያለው የስራ መሪ ከስሩ በጣም ብዙዎች ፈጻሚዎች ያሉት ነው። ፈጻሚዎችን የሚያስተባብር ፈጻሚዎችን የሚመራ ቀን በቀን ስራዎችን የሚገመግም ያንኑ ነው። በሀገር ደረጃ ተደምሮ ያየናቸው ትላልቅ የሚባሉ ሀገራዊ ውጤቶች የመጡትና ይሄ ኃይል ቀጥሎ ለምንሰራው ስራ በአንድ በኩል የሰራነውን ነገር በአግባቡ ማወቅ ለቀጣይ ስራ ስንቅ ነው የሚሆነው። በሌላ በኩል ደግሞ ሌሎችን አስተባብሮ በሚቀጥሉት ሶስት ወራት የላቀ ውጤት ለማስመዝገብ ትልቅ ኃላፊነት የመውሰድ ሚናና የማስተባበርም የመፈጸምም ትልቅ የቤት ስራ ያለበት ነው ማለት ነው። በመድረኩ የተሳተፉት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ በበኩላቸው በጀት ዓመቱ የማክሮ ኢኮኖሚ ማሻሻውን ጨምሮ ትልልቅ ሀገራዊ የፖሊሲ ለውጦች የተደረጉበት መሆኑን ገልጸዋል። በተሟላ ላይ ማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ተመን በገበያ እንዲወሰን በማድረግ በመደበኛና ትይዩ ገበያው መካከል ያለውን ልዩነት ከማክሮ ኢኮኖሚ ማሻሻው በፊት የነበረ የፋይናንስ ስርዓት የሀገር ውስጥ ምርትን ለውጭ ገበያ አቅርቦ ምንዛሬ ማግኘት የሚያበረታታ እንዳልነበርም አንስተዋል። የለውጡ መንግስት ይህንን አሰራር በፖሊሲ ደረጃ በመቀየር የውጭ ምንዛሬ ግኝት በማሳደግ ትክክለኛ የእድገት መንገድ እየተከተለ መሆኑን ገልጸው የፖሊሲ ለውጡ የውጭ ምንዛሪ ግኝትን በማጎልበት የባንኮች የቁጠባ አቅምን በማሻሻል የዲጂታል ግብይትን በማሳለጥ የሀገር ውስጥ ገቢ አሰባሰብን በማሳደግ ተጨባጭ ውጤት ማምጣቱንም ተናግረዋል። ከውጭ ማምጣት ጉዳት ነው ለሀገራችን። ከውጭ ማምጣት ካለብን ማምጣት ያለብን ልማት የሚያመጡ ጉዳዮች ብቻ ነው እንጂ ለሆድ ከውጭ ማምጣት የለብንም። ለአንዳንድ ኮንሰምሽን ለልብስ ከውጭ መምጣት አልነበረበትም። በመሰረቱ ግን የድሮ ስርዓት ከውጭ መምጣትን የሚደግፍ ከሀገር ውስጥ ወደ ውጭ ልከን ዶላር ማመንጨትን የሚጎዳ ነበረ። እና እሱን ለማስተካከል ነው እርምጃ እየተወሰደ ያለው። ህመም አለው ህዝባችን ላይ፣ የብራችንን ዋጋ ያሳንሰዋል። ጊዜው ግን የብራችንን ዋጋ መልሶ ይጠነክራል። የምንልከው በሚበዛ ጊዜ ዶላር በብዛት ይኖረናል። ለዶላር ብለን ብዙ ብር ወደ ማውጣት አንሄድም። ብራችን እየጠነከረ ተመልሶ ሄዳል።